አጉል ዓለም ፀሐዩን በጣት ሊጋርድ ቆመ። ናይ ቁርስ ፀሐይ ለች ሚቻል ሴቶች አርበሽ ቤት ቁጭ በይ፣ ሴት ለሴት ማስቀረት ትችላለች። ፊቷን ከፍታ ቴሌቪዥን ላይ እንድታስቀረ قال الله وقال الرسول قال صلى الله عليه وسلم ትላለች። እሷ ጀናዛ ጀናዛ ነች። እንደዚህ አይነት ሴት እንዳትፈቅዱ፣ بالله عليكم እንዳትፈቅዱ። ልጅ ማን ብሆን ብሞት ካፊር አለ ገባም ብለሽኝ፣ ወሃብ ያገባሽው ልጅ ወረቀኑ ሄሎ በፊት የት ነበር ለምትሉ ሰዎች እናንተ ምን አገባ። እነዚህ ጣውት አምላኪዎች ማለት ነው እናንተ የምታመልኩት ጣኦት እንጂ አላህን አይደለም። እናንተ የምታመልኩት የሚወጣ የሚወርድ እጅ ያለው እግር ያለው አርሽ ላይ የሚደራደር አምላክ ብላችሁ የምትሉት እሱ አምላክ ሳይሆን ጣኦት ነው ስትሏቸው የማይቀበሏችሁ እኮ አንዴ በአይምሯቸው ስለው ያስቀመጡት ፈጣሪ ነው ብለው ያስቀመጡት ያንን አካል ያለውን እጅ ያለውን እግር ያለውን የሚንቀሳቀሰውን የሚወጣውን የሚወርደው ስለሆነ በፍጹም ምንም አይነት ማስረጃ ምንም አይነት የቁርአን የሀዲስ ማስረጃ ብታመጡላቸው አይቀበሏችሁም። እጅ ካለው እግር ካለው ከወጣ ከወረደ ከተደላደለ ይሄ ደግሞ የፍጡር እንጂ የፈጣሪ ባህሪ ሊሆን አይችልም። በፍጹም የሚንቀሳቀስ የሚወጣ የሚወርድ የሚቀመጥ ከሆነ አላህ ስብሓነሁ ወተዓላ ከፈጠረው ነገር የሚፈልግ ጌት አይደለም። ምክንያቱም ያንን ነገር አርሽንም ኩርስይንም ሰማይንም ምድርም ከመፍጠሩ በፊት የነበረ ስለሆነ አላሁ አለል አርሽ ስተዋ፣ በቃ ስተዋ ተቀምጧል፣ ድርቅ። እኛ ደግሞ አልሐምዱሊላህ የሚቀመጥ የሚወርድ የሚንቀሳቀስ ፈጣሪ የለንም። ለአንተ ደግሞ አንድ ነገር እምልህ ነገር፣ ምን አገባችሁ ያኔ በቃ እናንተ አሁን አላሁ አለል አርሽ እስተዋ የሚለውን ቁርአን ያንን ነው የእናንተ ተፍሲር። እና አርሽን ከመፍጠሩ በፊት የት ነበረ ሲሏችሁ፣ ምን አገባችሁ ምን አገባችሁ የሚባል እምነት የለም? ገብቶሃል አይደለም? ሁሉን ነገር የማወቅ ትክክለኛውን መንገድ የማወቅ ግዴታ አለብን። እናም እንደዛማ ከሆነ ለአንተ አንድ ጥያቄ አለኝ። ኢማሙ ስተው ሲል ምን ያስቆመሃል? አትቀመጥም ታዲያ? ምን አገባ እንደዛ እኮ ነው ያንተ አባባል ማለት ነው። እና ታዲያ ምን ያስቁ አትቀመጥም ነበር። ደግሞ ግርም የሚለይ ነገር እናንተኛን እንምተቹ ሰዎች ወላ የሆነ ለዛ ወዝ እንኳን የሌላችሁ ውሃ የለም በአካባቢያችሁ። ውዱ አታደርጉም ፊታችሁን አትታጠቡ። የሆነ ወዝ ያለው ደህና ሰው እንኳን እኮ ወላሂ እንትን ቢለን ማለት ነው ምንም አይመስለንም። ስትታዩ ሁላችሁ አንዳችሁ አንድ አይነት። ደግሞ ደህና ጠፍተህ ነበር ፍጡር እንኳን ለጨራሽ አይፈልም። የት የት ሁሉም ቦታ አለ። ታዲያ ወይስ የት ነው ያለው? ይሄን ብቻ ነገር እሺ። አላህ ተቀያያሪ ነው ብለህ ታስባለህ? አላህ እንዴት ይቀያየራል? አይቀያየርማ፣ አይደለም። ሁሌም አንድ ነው እሱ። ሹክራን አርሽን ሳይፈጥር በፊት ከምን በላይ ነበር? እሺ ልትል ነው አርሽን ሳይፈጥር በፊት እሱ ምን አገባኝ ነው እሱ የትም ነኝ ይበለኝ ምን ይበለኝ፣ አለውኝ ካለኝ በቃ ዱዓይን ከተቀበለኝ እኔ ሌላ ነገር አልፈልግም። ከሱ በቃ ቦታ ስለምንሰጠው ሰጠው። አላህ እኮ አንደኛ ካፌር ብሎ ማለት እኔን ያሻረከ ሰው ነው ብሎ አልኩ። እኔ አሁን አንቺ እኮ በምትይኝ እኮ ነው ማምነው። በምንድን ማምነው? አረህማን ወደ ላርሽ ኢስተዋ ሰባ ትርጉሞች አሉት ብለሻል። ይስተዋ ማለት ተደላደለ ነው አይደለ እኔ እዛ ከፈለገም እዛ እንትን ይቀመጥም ከፈለገም ይነሳ፣ ምን ምን አገባኝ? የፈለገውን አድርጋ። ለአላህ ስልጣን ተደላደ፣ ከፈለገ ይቀመጥ ከፈለገ ይነሳ። ከፈርኩ ወላሂ። አሁን አንተ እዚህ ጋር መቀመጥ የፈለገ ጌታ ከመቀመጥ አይፈልግም እያልኩ ነው። እሺ ቁም ነው ያለው። እ ምን እያረገ የፈለገውን ያድርጋ፣ ምን አገባኝ?

አሁን ከዛ ወደዚህ ስመጣ ነው፣ ራስ ራስ ወደዚህ ስመጪ በቃ ነቃሽ አወቅሽ። ይኸውልሽ አሁን ስሚኝ እህቴ፣ እህቴ አሁን ስሚኝ አሁን እያገለገልሽ ነው በዝማሬ ምናምን። በቃ አሁን ደግሞ ማለት ነው አንቺ ወጣት ነሽ ተማሪ ነሽ፣ እግዚአብሔር ደግሞ ረድቶሻል። ምንድነው የምታደርጊ መሰለሽ ቤተ ቤተክርስቲያንሽን በደንብ እወቂያት። ገባሽ ከዶግማ ጀምሮ ከቀኖና ጀምሮ ከትውፊት ጀምሮ ማ ነው ማወቅ አለብሽ ገባሽ ማወቅ አለብሽ ያው እዝራ ደግሞ ብዙ ይነግርሻል ከዚህ በኋላ አዎ የሚገርም አሁን እዚሁ በዚሁ ምስክርነት ሲመጣ በጣም ደስ ብሎን ነው እኛ ራሱ የሚገርም የዛሬ አመት እናትየው ተስላ የቅዱስ ገብርኤል ቀን ነበረ ራሷ ትነግራለች እናትየውና ቪዲዮውን ላጥፋውና እንትን እንዳይልባት እስካሁን አውራት ትፈልጋለች። እንደውም ሄሎ እንዴት ነሽ እህታችን? ሰላም ናችሁን? ሰላም ነው፣ እግዚአብሔር ይመስገን። እናትዬው ናት። የዛሬ ዓመት ይህን ሰዓት እኔ እንዲህ እንዲህ እያለቀስኩ ነው፣ በእምብርኬ እየኩኝ ልጄ የማይሆን ነገር ውስጥ ገብታ እራሷን አታውቅም ናት። እግዚአብሔር በራሷ ሰዓት ግንቦት አንድ ራሷ ቤተክርስቲያኑ ሄዳ ጸበሉን የጊዮርጊስን ጸበል ተጠመቀች። በራሷ ሰዓት ምን ሆኜ ነው እኛ የት እንደደረሰ የት እንዳደረሰ አናውቅ፣ ወዴት እንደሆነ አላውቅ። አሁን በቃ ራሷ እግዚአብሔር የተመሰገነ ይሁን አገልጋይ ናት። ደግሞ በዚህ ላይ ከቤተክርስቲያን ማትወጣ ልጅ አስራ አምስት ቀን በማይወል እናንተን አላውቅም፣ እነሱን እነሱን አናውቅሽም፣ ጭራሽ አላውቅሽም። በራሱ ሰዓት በቃ አቀረብናት፣ አቀረብናት። እናት እንግዲህ የማይችለው ነገር አለ። አቀረብኳት ከዛን በራሱ ሰዓት ግንቦት አንድ ራሷ ጊዮርጊስ ሰንበት ተማሪዎችን በቃ ይመክሯታል። አንዳንድ ነገር ይነግሯታል። በቃ በራሷ ሰዓት ጊዮርጊስ ሰማኝ ተጠመቀች። የዛሬ ዓመት ይህኔ እንደ ይህኔ በአራት ማዕዘን እያለቀስኩ የዛሬ ዓመት ደግሞ ልጅቷ ቤተክርስቲያን በእውነት እንኳን እግዚአብሔር ጸሎትሽን ሰማ እንኳን እግዚአብሔር ረዳሽ ሙስሊም ገበያ ይሆናል አገልጋይ ናቴ የቤተ ክርስቲያን እኔ በቃ ማለት ራሴንም ላጠፋ እሷንም አጠፋለው፣ እላለው እኔም ራሴን አጠፋለው እላለው። ግን እግዚአብሔር እጁ ሰፊ ነው። ራሷን በራሷን ሰዓት ተመለስችሁ ቤተክርስቲያናችን ማለት ነው። እንግዲህ አስበው እግዚአብሔር ምን ያህል እንደረዳት በእውነት አንዳንዴ አስተምሮዎችን ትምህርቶችን የቤተክርስቲያንን ትምህርት የሚገርም ሳያውቁ ዝም ብሎ በዝም ብሎ ነገር ይወጡ እና ከዛ ያልተማሩትን ነው የሚያወሩት አብዛኞቹ እና ብቻ እግዚአብሔር አዋቂ ስለነበረ፣ በዚህ አጋጣሚ ያው ጥሩ ምስክርነት ስለነበረ እኔና ደሜ ከምናወረው ወሬ ጋራ የተገናኘ ስለሆነ ዛሬ በቅዱስ ጊዮርጊስ አማላጅነት ያገኘችውን በረከት እንድትናገር ብዬ

ቤተክርስቲያኒታ ማወቅ አለባት፣ ወደ ማወቅ ባለጠግነት ማድረግ አለባት። እግዚአብሔር ደግሞ ትልቅ ደረጃ ላይ ያደርሳታል። ከአንተ ጋር እንደዚህ ከተገናኘች አንተም በተለያየ በምታደርገው አጋጣሚ እች ልጅን እንግዲህ እንደሸክም ወስደህ ገባህ። በዝማሬዋም በምኗም ትልቅ ደረጃ ላይ እንድደስ እገዛ አድርግላት። ዝራበጣም ጠንካራናት። ሰንበት ትምህርት ቤቱ ጠንካራ ነው። ሳያቸው በደምብ ጠንካራ ናቸው። የሚገርም እነሱ ወሰድናት ብለው በእሷ ምክንያት አንድ ትልቅ ጉባኤ አዘጋጅቶ ነበር። የሚገርም ጉባኤ አዘጋጅቶ አምጥተናል ብለው ዋንጫ ሊበሉ ነበረ። እናትየው በጣም አገኛ ስትመለስ ምን የአርሰናል ዋንጫ ነው ኔክስት ሲዝን ነው ያረገች።

የተወደደ ቀን፣ የተወደደ ሰላም። ውድና የተከበራችሁ አድማጮቻችን ከዚህ በፊት እንደሚታወቀው የኢትዮጵያ ሃይማኖት ተቋማት ጉባኤ ሙስሊሞች እኛ ላይ በጮሁ ጊዜ ማለትም በሀሰት ክስ በከሰሱን ጊዜ ሳጣራ መግለጫ አውጥቶብን ነበረ። እኛም በተመሳሳይ ግን ሙስሊሞቹ በመረጃ እኛን የተሳደቡበትን ክርስቶስን የተሳደቡበትን፣ ቤተክርስቲያንን የተሳደቡበትን በመረጃ ሳይተን እነኚህም በህግ እንዲጠየቁ መግለጫ እንዲያወጣባቸው ጥሪ አቅርበን ነበረ። ደስ በሚል ሁኔታ ያ ጥሪያችንን ሰምተው አሁን መግለጫ አውጥተዋል። መግለጫውም ምንድነው? እሱ እያንዳንዱ ቤተ እምነት ሌላውን የተሳደበበትን የሚያጣራ ኮሚቴና ይህን ይህንን ለህግ የሚያቀርብ አባላቶች መርጠው ወደ ስራ እንደገቡ በመግለጫቸው አሳውቀዋል ማለት ነው። ስለዚህ እነሱ እየተሳደቡ እነሱ የእኛን ሃይማኖት እያንቋሸሹ እናንተ የእኛን አትንኩ የሚሉበት ጊዜ ያበቃል፣ ለአንዴና ለመጨረሻ ጊዜ ያከትማል ማለት ነው። በነገራችን ላይ የሌላውን ሃይማኖት በተሳሳተ ሁኔታ ተርጉሞ ማስተማር ራሱ እንደ ስድብ ነው የሚቆጠረው። ስለዚህ እያንዳንዱ መረጃዎች እጃችን ላይ ያሉ ስንጮህለት የነበረውም ይሄንን ነው። ስለዚህ አባቶች በዚህ ላይ በደንብ ልትሰሩበትና ሙስሊሞች ምን አይነት ጸያፍ ጸያፍ ነገሮች እንደሚናገሩ ከመጽሐፋቸው ጀምሮ ከቁርአናቸው ከአዲሳቸው ጀምሮ ከዛ በተጨማሪ ደግሞ እጅግ ብዙ ኡስታዞች በክርስቶስ ላይ ጸያፍ ጸያፍ ንግግሮች የተናገሩት አለ፣ ይጻፉት አለ፣ እንዲሁም ደግሞ ያስተማሩት አለ። ስለዚህ በዚህ ላይ በደንብ እንደምትሄዱበት ተስፋ እናደርጋለን። ከቤተ ክርስቲያናችን ሰፊ ስራ ይጠብቃል ማለት ነው። የሃይማኖት ተቋም ጉባኤ ያወጣውን ግን በበጎ ሁኔታ እንቀበለዋለን። ከተማ ውስጥ ይሄን ጉድ ምናለ ለማይራራ